አሁን የምናየው እንስሳ በጣም ጨካኝና ተንኮለኛ ከመሆኑ የተነሳ ነዋሪዎች ይህ ሊያሸብራቸው የመጣው እንስሳ ቅርጽ ቀያሪ ጠንቋይ ነው ብለው ከማመን ውጪ ምንም ምርጫ አልነበራቸውም። በጠቅላላ 3.2 ሜትር ርዝመት ከትከሻው 1.2 ሜትር ቁመት ያለውና 249 ኪሎ ግራም የሚገመት ክብደት ያለው የማፉዊ ሰውበይ የሚባል ቅጽል ስም የተሰጠው አንበሳ ነው። ይህ አንበሳ ሰውን፣ አውሬንና ጠመንጃን አይፈራም ነበር። በጠመንጃ ሕይወቱ እስከሚያልፍ ድረስ የማፉዊን መንደርና አካባቢዋን ሲያሸብር ለወራት ቆይቷል። የላይክ በተኗንና የሰብስክራይብ በተኗን አሁኑን ይጫኑ። ይህ የምትመለከቱት የማፉዊ ሰውበይ በመባል የሚታወቀው ገዳ አንበሳ አስፈሪ ታሪክ ነው። ቻናሉ ደግሞ ሲፖራ ቲቪ ነው። ማፉዊ በዛምቢያ ምስራቅ ግዛት ውስጥ የምትገኝ ትንሽ መንደር ናት። ይህች ግዛት ወደ ደቡብ ሉዋንጓ ብሔራዊ ፓርክ መግቢያ በር በመባል ትታወቃለች። ዛሬ ማፉዊ ታዋቂ የቱሪስት ቦታና የዱር እንስሳት ጥበቃ ቦታ ናት። በጣም ከሚታወቁት የማፉዊ መስህቦች ውስጥ የሳፋሪ ጉብኝቶች፣ የካምፕ ጣቢያዎችና ደንበኞች ከዞኖች ጋር እንዲቀራረቡ የሚያደርገው ሎጅ ይካተታሉ። ሆኖም አሁን የምናወራው ታሪክ የተከሰተው በዘጠናዎቹ ውስጥ ማፉዊ እንደ ዛሬው ለቱሪስት ምቹ ባልነበረችበት ጊዜ ነበር። እንደ ኢትዮጵያን አቆጣጠር በ1991 ሞቃታማ የበጋ ወቅት ሁለት ወንድ ልጆች ፀሐይ ከጠለቀች በኋላ ሜዳ ላይ ይጫወቱ ነበር። ይቺ ፀሐይ ወደ አድማስ ሳትጠልቅ እነዚህ ልጆች ይመለሳሉ ተብሎ ነበር የሚታሰበው። ነገር ግን በጨዋታቸው ተዘናግተው ጊዜውን ረስቶት ነበር። ፀሐይም ስትጠልቅ በጨለማ ውስጥ መጫወት ፋይዳ ስላልነበረው ወደ ቤታቸው ረዥም ጉዞ ጀመሩ። ለቤተሰቦቻቸው ለመዘግየታቸው ምክንያት እየፈጠሩ መንገዳቸውን ቀጠሉ። በእግራቸውም እየሄዱ ስላለፉት ጊዜያቸውና ስለ ወደፊቱ ሽርሽር እቅድ ያዘጋጃሉ። ነገር ግን አንድ ነገር አላወቁም። በዙሪያቸው በሚገኙት ከሳቫና ሳር ውስጥ የተደበቀ አንድ አደገኛ አዳኝ ለማጥቃት ትክክለኛውን ጊዜ እየጠበቀ ነበር። ልጆቹም ልክ መንገዱ ለሁለት የሚከፈልበት ደረጃ ላይ ሲደርሱ አንድ ትልቅ አንበሳ ከሳሮች ውስጥ በድንገት በመዝለል አንዱ ልጅ ላይ ወጣበት። አንበሳው ጊዜ ሳያባክን የልጁን አንገት በመንከስ በአንድ የጸጥ እንዲል አደረገው። ልጁም በጥቂት ሰከንዶች ውስጥ ሊሞት ቻለ። ሁለተኛው ልጅ በጓደኛው ሞት ድንጋጤ በፍጥነት እርዳታ ለማግኘት መሮጥ ጀመረ። እግሩ በዛ ጨለማ ወደሚወስዱ አቅጣጫ በፍጥነት መሮጡን ቀጠለ እና ከረጅም ሩጫ በኋላ ለባለሥልጣኖች እንዲደውል የረዱትን ጠባቂዎች ሊያገኝ ቻለ። እነዚህ ጠባቂዎች ወደ ጥቃቱ ቦታ በፍጥነት ሮጡ፣ ነገር ግን አርፍደው ነበር። አንበሳውም ሄዷል። ከሟቹም ልጅ የተረፈው የልብሱ ቁራጭ፣ የታኘከው የራስ ቅሉና የአጥንቱ ቁርጥራጭ ነበሩ። ያወጣት ልጅ ነበር የዚህ ሰው በእንስሳ የመጀመሪያ ተጠቂ። የልጅ ሕይወት ካለፈ ከ30 ቀናት በኋላ አንዲት ሴት በመንደሯ ዳርች አካባቢ ለእራት የሚረዳትን እቃዎች በመሰብሰብ ላይ ነበረች አንዳንድ እጽዋትና የማገዶ እንጨቶች ያስፈልጓት ነበር እና እነዚህ ነገሮች በመንደሩ ዳርቻ ማግኘት ያልተለመደ ነገር አልነበረም። ሥራዋንም ጨርሳ ወደ ቤቷ ተመለሰች፣ ዕቃዎቿን ማስቀመጠችና የተለመደውን የማታ ስራዋን ጀመረች። ሴትየዋ ወደ ቤቷ ስትገባ በጥንቃቄ የሚከታተል ያልተፈለገና ያልታሰበ እንግዳ እንዳላት አላወቀችም። ግዙፍ አንበሳ የፊት በሯ ድረስ ሄዶ አንኳኩቶ ቤቷ ዘልቆ ገባ። ሴትየዋ ምን እንደተፈጠረ ገና ለማሰላሰል ጊዜ ሳታገኝ አንበሳው እላዩ ላይ ወጣ። ልክ በልጅ ላይ እንዳደረገው ፈጥኖ በመንከስ ጸጥ ሊያደርጋት ሞከረ። ሴትየዋ በጀግንነት ልትዋጋ ሞከረች፣ አንበሳውንም ከእርሷ ላይ ለማውረድ በጣም ታገለች። ነገር ግን የእንስሳው ግዙፍነት ይህንን ሙከራዋን አከሸፈው። ብዙም ሳይቆይ የጉዳቱ መጠን በጣም ከፍተኛ ስለነበር አንበሳው ሕይወቷን ሲወስዶ አምኖ ከመቀበል ውጪ ምንም ማድረግ አልቻለችም ነበር። አንበሳው ከሷ ጋር ያለውን ጉዳይ ከጨረሰ በኋላ ትቷት ሄደ። አስጨናቂውን ሁኔታ ሲያውቁ ባለሥልጣናቱ ወዴት ወዲት እንደሄደ ፍንጭ ለማግኘት በቤቱ ዙሪያ ያሉትን ቁጥቋጦች አሰሱ። አንበሳውን አላገኙትም፣ የሴትዮዋን አስክሬን ግን አገኙ። ጭንቅላቷና እጆቿ በተለያየ ቁጥቋጦ ቦታ ውስጥ ተጥኖ ነበር። አንበሳው ሌላውን እንዳለ በልቶት ነበር። አስክሬኗ በኋላ የተቀበረ ቢሆንም አንበሳው ግን አድነው አልጨረሰም በማግስቱ ምሽት አንድ ወጣትና ጓደኞቹ ከቤታቸው ሾልከው ወጥተው ለመገናኘት አሰቡ። ልክ እንደ ሌሎች ወጣቶች መንደሩ ሲተኛ ለመዝናናት አቀዱ። ከወጣቶቹ አንዱ በጨለማው ወደ መሰብሰቢያው ቦታ ሲሄድ በአንበሳው ከጠባቂዎቹ ቢሮ ፊት ለፊት ሊጠቃ ቻለ። ልጁ ወዲያውኑ መሬት ላይ ተዘረረ። አንበሳውም በተለመደው ፋሽኑ አንገቱን መንከስና መግደል ጀመረ። ጥቃቱን የሰማው ጠባቂ በፍጥነት በመውጣት ወደ ተግባር ገባ። ጠመንጃውን ወደ ሰማይ ተኮሰ። አንበሳውም ደንግጦ ወደ ዱሩ ጠፋ። ወጣቱ መሬት ላይ እየደማ ቀረ። ወዲያውኑ ወደ ሆስፒታል የተወሰደ ቢሆንም አንበሳው በጭንቅላቱና በአንገቱ ላይ በጣለው ከባድ ቁስል ምክንያት ብዙ ደም ሊያጣችሎ ነበር። ይህ ሰው በእንስሳ የዚያን ቀን ምሽት ከልጁ ባይቋደስም የተዳከመውና የተጎዳው ወጣት በደረሰበት ጉዳት ህይወቱ ሊያልፍ ችሏል። ማህበረሰቡ በዚህ በአረመኔ አንበሳ ግድያ ሌላ ሰው አጣ። እንዳለመታደል ሆኖ ታሪኩ በዚህ ብቻ አያበቃም። በሚቀጥሉት ጥቂት ሳምንታት ሦስት ተጨማሪ ሰዎች በአንበሳው መዳፍ ላይ ሕይወታቸውን አጥተዋል። አንዷ አንበሳው በረንዳዋ ላይ በጠራራ ፀሐይ የገደላት ነበረች። እንደተለመደው አንበሳው ለማጥቃት ትክክለኛውን ጊዜ እስከሚያገኝ ድረስ ሳር ውስጥ ተወሽቆ ይጠብቃል። በአካባቢ ያሉ ጠባቂዎች ወደ ሴትዮዋ በመጠጋት ስለ ጥቃቱ ለማስጠንቀቅ ሲሞክሩ፣ አንበሳው በቀኝ በኩል አይናቸው እያየ በከባዱ አጠቃት። ምላሽ የምትሰጥበት ጊዜ አልነበራትም። ጠባቂዎቹም በጊዜው ምላሽ ሊሰጡ አልቻሉም ነበር። ከመካከላቸው አንዱ በፍጥነት አየር ላይ እና ሌላኛው ደግሞ አውሬው ላይ ተኮሱ። ነገር ግን እልቂቱ ቀድሞ ሆኖ አልቆ ነበር። አንበሳው በሴትዮዋ ላይ ለሞት የሚዳርጉ ቁስሎችን አደርሶባት ነበር እና ጠባቂዎችም ለመርዳት ምንም ማድረግ አልቻሉም ነበር። ሴትዮዋም ሆስፒታል ከመድረሷ በፊት ሕይወቷ ላልፍ ቻለ። እስካሁን የማፉዊ ሰው በይ አንበሳ የስድስት ተጎጂዎችን ነፍስ ቀጥፏል። እናም የመንደሩ ነዋሪዎችም ሆኑ ባለስልጣናት ይህንን ገዳይ አውሬ እንዴት እንደሚያጠፉት መላ አጥተዋል። ሴት አንበሶች ከቡድኖቻቸው ውስጥ ቀዳሚ አዳኞች በመሆናቸው ባለስልጣናቱ የአካባቢውን አንበሳ ቡድን በጥቂት ግለሰቦች ለመቀነስ አጭር ያለን ጉዞ አደረጉ። እንደ ኢትዮጵያን አቆጣጠር በ1991 ከቡድኑ ውስጥ አንዲት ሴት አንበሳን በዘፈቀደ መርጠው በጥይት ገደሏት። ጥቃቱ ግን ቀጥሏል። የዚህ ሰው በይ አንበሳ የመጨረሻ ተጠቂ ከለዋንጓ ሸለቆ መንደር ና ጉዞ የመጣች ጄስሊን የተባለች ሴት ነበረች። ጄስሊን ጥቃቱን ከሰማችበት ጊዜ ጀምሮ ፍርሃትና ጭንቀት ላይ ነበረች። አንበሳው ቀጥሎ ማንን ኢላማ እንደሚያደርግ ማንም አያውቅም ነበር እና እንዲህ ያለ አውሬ አለመያዙን ማሰብ ራሱ ያስጨንቃል። በማግስቱ ወደ ወንዙ ወርዳ የምታጥባቸውን ልብሶች ከረጢት ውስጥ በማድረግ እቅዷን እያሰበች አልጋ ላይ የተኛች። ተኝታ ሳለ ይህ የተለመደው ሰው በይ አንበሳ ቤቷን ሰብሮ በመግባት ከአልጋዋ ላይ በጥርሱና በጥፍሩ ጎትቶ ወሰዳት። ጄስሊን በሕመምና በፍርሃት ጮኸች። አንበሳው ጥልቅ ወደ ሆኖ ጫካው ውስጥ እየጎተተ ሲወስዳት ለእርዳታ እየጮኸች ነበር። አንበሳው ሰውነቷን ከበላው በኋላ በፍጥነት ከአካባቢው ጠፋ። ይህም ሰፈርተኛውን እጅጉን አስፈራ። በእያንዳንዱ ጥቃት አንበሳው በችሎታውና በተንኮሉ የበለጠ የራስ መተማመን እንዲኖረው አደረገው። በአሁኑ ግን ጄስሊንን በመብላቶች አላቆመም። በማግስቱ ከሰዓት በኋላ አንበሳው ድጋሚ ተመለሰ። ግዙፉ አንበሳ በልበ ሙሉነት በመንደሩ አልፎ ወደ ጄስሊን ጎጆ ሲገባ የመንደሩ ሰዎች በፍርሃት ተመለከቱ። የቆሸሸ የልብስ ማጠራቀሚያ ከረጢቷን በአፉ ይዞ ከመውጣቱ በፊት ለጥቂት ደቂቃዎች ውስጥ ቆየ። በሆነ ምክንያት አንበሳው የቆሸሸውን ልብስ የያዘውን የልብስ ማጠራቀሚያ ይዞ ወደ ጫኳ መራ። ምናልባት የመጨረሻ ምግቡ አይነት ሽታ ስለነበረው ወይም ደግሞ ለገደለበት እንደ ዋንጫ ቆጥሮት ሊሆን ይችላል። በመስኮቱ እያዩት የነበሩት ጎረቤቶች አንበሳውን ለማስፈራራት ሲሉ ማሰሮቻቸውንና ድስቶቻቸውን እንደበደቡ፣ ነገር ግን ድርጊታቸው ጭራሽ አንበሳውን የሚያበረታታ ይመስላል። አዳኙ በእርጋታ ከረጢቱን የመንደሩ መሃል ላይ ሲደርስ አስቀመጠው። ከዚያም ዙሪያውን እየተመለከተ ኃይለኛ ጩኸት ፈጠረ። አንበሳውም እንደገና ከረጢቱን አንስቶ ወደ ጫካው አመራ። በቀጣዮቹ ቀናት አንበሳው ከልብስ ማጠቢያ ከረጢቱ ጋር እንደ ድመት ሲጫወት ታይቷል። ቦርሳውን ሲያወዛውዝ ሲያኝኮና፣ በዙሪያውም ሲያንከባልሎ ታይቷል። የመንደሩ ነዋሪዎች የሚያዩትን ማመናቃታቸው በዚህ ጊዜ ነበር። አውሬው ተራ አንበሳ ሊሆን እንደማይችል ያወቁት ይህ የማፉዊ ሰው በይ ሰይጣን ነበር እና በዛ ቦርሳ ሲጫወት አስማት እየሰራ ነበር። ነዋሪዎቹ አንድ ጠንቋይ ሊያሸብራቸው ወደ አንበሳነት እንደተለወጠ ደመደሙ። የነፍሰ ገዳዩ አንበሳ ድርጊት በጣም የሚረብሽ ከመሆን የተነሳ አካባቢውን የሚጎበኙ የሙያዊ አዳኞች ይህንን ገዳይ እንስሳ ለማጥፋት ምንም ማድረግ እንዳለባቸው ለማየት ወሰኑ። አንበሳውን ለማደን የመጀመሪያ ሙከራ ያደረገው አዳኝ በቅጥር እንስሳ አጥማጅነት የተካነ ጃፓናዊ አዳኝ ነበር። አዳኙ በአካባቢው ወጥመዶችን አዘጋጅቶ ለሳምንታት ሲያሳድደው ቢቆይም በመጨረሻ ግን ሊሳካ አልቻለም። ተንኮለኛው አንበሳ የሚያዩበትንና የማያዩበትን ጊዜ እየተከታተለ የሚጫወትባቸው ይመስላል። የአካባቢው የሳፋሪ አዳኝ አድሪያን ካር ቀጥሎ እድሉን ሞከረ። አድሪያን እንደ መጀመሪያው አዳኝ ያሉ ወጥመዶችን ከማዘጋጀት በተጨማሪ አንበሳውን ለማደን የአንድ እንስሳ ሬሳ ዛፍ ላይ በመስቀል እሱ ደግሞ ከዛፍ ራቅ ብሎ የሳር ቀለም ወይም ይዘት ያለው መደበቂያ ውስጥ በመደበቅ እድሉን ይጠብቅ ጀመር። አንድ ቀን ሌሊት ሲጠብቅ አድሪያን አንበሳው ወደ ወጥመዱ አቅርቢያ ሲቀርብ ኮቴውን ሰማ። አንበሳው አድሪያን ያዘጋጀውን ሬሳ ሲበላውና ሲያኝከው መስማት ይችል ነበር እና ጥይቱን አንበሳው ላይ ከመተኮሱ በፊት ለጥቂት ጊዜ እንዲበላ ወሰነ። ከሃያ ደቂቃ በኋላ አድሪያን ወጣ ብሎ ግዙፍ አንበሳ በግልጽ ቆሞ ሬሳውን ሲያኝከው አየው። ጠመንጃውን ወደ አንበሷ አነጣጠረ። ነገር ግን ከአድሪያን የሚመጣው መብራት አንበሳውን አቅራቢያ ወዳለው የጨለመ ጫካ ውስጥ ሮጦ እንዲገባ አደረገው። ልክ እንደ ቀድሞ ጃፓናዊ አዳኝ አድሪያን የአንበሳውን የሽብር አገዛዝ ማስቆም አልቻለም። የማፉዊ ሰው በይ አንበሳ የሚገባውን ፍጻሜ ያገኘው ወይን ሆሴክ የተባለው አዳኝ ወደ ጨዋታው ሲገባ ነበር። ወይን ከካሊፎርኒያ የመጣ ፕሮፌሽናል አዳኝ ነበር፣ እና ለግል አደን ጉዞ አካባቢውን ሲጎበኝ ስለ አውሬው ሰምቷል። እንደ አጋጣሚ ሆኖ የወይን አደን እንቅስቃሴ የአንበሳው አሻንጉሊት የሆነውን የጄስሊን የልብስ ማጠራቀሚያ ከረጢት ሊያገኝ ይቻለ። ወይንና ባልደረባው አዳኝ ቻርልስ ቡችስ አዳኙን ወደ ታዳኝ ለመቀየር ወሰኑ። የልብስ ማጠራቀሚያ ከረጢቱንና አንድ ትልቅ የጉማሬ ስጋ የያዘ ወጥመድ አዘጋጁ። በአቅራቢያው መደበቂያ አዘጋጁ እና ዝቅ ብለው በመተኛት አንበሳውን መጠባበቅ ጀመሩ። አደኑ ቀላል አልነበረም። ሰዎቹ በመደበቂያቸው ውስጥ ለሶስት ተከታታይ ሳምንታት ያህል በትዕግሥት ጠበቁ። ነገር ግን አንበሳው እነሱ እዚያ እንዳሉ አውቆ እየተጫወተባቸው ይመስላል። ወጥመዱን ሳይነካው ግን አካባቢውን ይዞር ነበር። የመደበቂያቸውን ቦታ አንበሳውን ለማደን እንዲመች አድርገው ቦታ ሲቀይሩ የስውር አንበሳ ግን በሚቀይሩበት ጊዜ ይወጣና ወጥመዳቸውን ይዞ ይጠፋል። ስለዚህ አዲስ ወጥመድ አዘጋጅተው እንደገና መሞክር ይኖርባቸዋል ይህ የድመትና የአይጥ ጨዋታ ለተጨማሪ ሳምንታት ቀጠለ። አንበሳው በጣም አስቸጋሪ ከመሆኑ የተነሳ ወይንም አንበሳው ሰይጣን እንደሆነ ማመን ጀምሮ ነበር። ነገር ግን ይህ እምነት የቀጠለው የአንበሳውን የማምለጥ ስትራቴጂ እስከሚያውቅ ድረስ ነበር። አዳኞቹም አንበሳውን በተራቸው ለማታለል ወሰኑ። ወይንና ባልደረባው መደበቂያቸውን የሚቀይሩ በማስመሰል አንበሳውን ያልታየ እንዲመስሉ ለማድረግ ወሰኑ። ስለዚህ አንድ መደበቂያ ሰሩ፣ ሌላ ወጥመድ አዘጋጁ። ከዛ እነሱ ደግሞ ሌላ ቦታ ተደበቁ እና እንደ ወትሮው ስራቸውን ጀመሩ። በመጨረሻም እቅዱ ሰራ። አንበሳው በልበ ሙሉነት እየተንቀሳቀሰ ወደ ወጥመዱ አመራ። ከዛም እነ ወይን ወደ አዘጋጁት የውሸት መደበቂያ አምርቶ ሲመለከት እንደ ተታለለ ተረዳ። ፊቱንም አዙሮ እነ ወይን ወደ ነበሩበት ትክክለኛ አቅጣጫ በመመልከት ከባድ የንዴት ድምፅ አወጣ እና ወደ እነርሱ ቀጥታ መሮጥ ጀመረ። ነገር ግን በአሁኑ ወይን ተዘጋጅቶ ነበር። ጠመንጆን አቀባበለ። ከዛም አነጣጥሮ ተኮሰ። ጥይቱ የአንበሳው ቀኝ ተከሻ ላይ አረፈ። አንበሰው ወደቀ። አዳኞቹ ግዙፉን አንበሳ ለመግደል ጊዜ አላጠፉም። የአንበሳው የሽብር ግዛት በጣም ረጅም ነበር፣ በመጨረሻም ሊያበቃ ችሏል። አንበሳውም ከሞተ በኋላ የሰፈሩ ነዋሪዎች ሬሳው ላይ ለመጥፋትና በዱላም ለመቀጥቀጥ ተገልብጦ ወጡ። ከተፈጥሮ በላይ የሆነ ኃይል አለው ተብሎ የሚታሰበው አንበሳ ለአንዴና ለመጨረሻ ጊዜ መወገዱን ለማረጋገጥ የአካባቢው ሃይማኖተኞች በሰውነቱ ላይ የአምልኮ ስርዓቶችን ያደርጉ ነበር። ቅርጹን የሚቀያየር ኃይለኛ ጥንቋ የመሞቱንና ሌላ ስማት እንደማይፈጥር ማረጋገጥ ነበረባቸው። የማፉዊ ሰው በይ በመጨረሻም በቺካጎ በሚገኘው የሜዳ ሙዚየም ውስጥ ከሚወደው የጄስሊን የልብስ ማጠራቀሚያ ከረጢት ጋር እንዲታይ ተደረገ። እስከዛሬም ድረስ በእይታ ላይ ይገኛል። አንበሳውን የገደለው ወይን ሆሴክ በ2009 የማፉዊ ሰው በይ በሚለው ማስታወሻው ላይ ስለዚህ ጉዳይ ጽፏል።